ይኸውላችሁ ዛሬ እንግዲህ ከብት እያገርኩ ነው። ከብት ይኸው ከብት እየጠበቅኩ ነው ነው እንግዲህ ከብትረኛ ከብትረኝነቴንም ጀመርኩ። ያው ግብርና የንም እንደገና ወደ ነበረው ማንነቴ እየተመለስኩ ነው። የመዳም ቅማሙ እንደሆነ ምንም አልተሳካልኝም፣ አልሆነልኝም። ይበቃኛል ሰለቼ ደግሞ እስኪ ወደዚህ ወደ ድሮ እንትኔ ይኸው ይብላችሁ፣ ድርቆ ድርቆ እየታጨደ ነው። ይሄ ድርቆ እየታጨደ እያያችሁት፣ ይሄ የከብት እርዚቅ ነው። እና ይሄንን ይመስላል ከብት እየጠበኩ ነው። ይሄ ደግሞ ስንዴ እያያችሁት፣ ሲያምር አካባቢው ያው ይህንን ይመስላል። ስንዴ ስንዴ ይባላል። ይሄ ክብስ ነው። ስንዴ ስንዴ ነው። ስንዴ ነው በብዛት አጃ ቀርቷል። አጃ እና ስንዴ አንድ ነው ሲመሳሰል ነበረ። አሁን ይሄ ስንዴ ነው የታያችሁት፣ ስንዴ ይባላል። ይሄ ኧረ ደግሞ ይመስላል ስንዴ። አዎ፣ የስንዴ ወንዛላ እና ይሄን ነው። ስለዚህ ሲሄ አሁን ታጭዶ ነው። ባለፈው አላሳይኋችሁም እንትን ነበር፣ ታጭዶ ነው። እስኪ አሁን እንግዲህ ያው ከብትም እየጠባበቀ ነው፣ ምንም እያለ አለን አለን አለን አለን አለን ይኸውላችሁ አሁን ከብቶቻችንን እያበላን ነው። እንደዚህ ነው የምንጠብቀው። በቃ ደግሞ ይሄን ናፍቆኝ ነበር። እስኪ ይሄንን ልሞክረው ደግሞ ብዬ ይዥ ያለሁኝ እና ዓይኔ ውዶች ሰላም ሰላም ብያለሁ። አሰላሙ አሌይኩም ወረህመቱ ላይ በረካቱ። እንዴት ናችሁ? ደህና ናችሁ ሆይ? ሰላም ናችሁ ሆይ? ሰላም አረፈዳችሁ? ሰላም ዋላችሁ? ይህ ሁላችሁ እኛ እንግዲህ የገጠርን ኑሮ ተያይዘ ነዋል። እናንተ ደግሞ እኔ ሁሉም ነገር በቃ የገጠርን ማንኛውንም ነገር ሁሉ እናሳያችኋለሁ። እናንተ ደግሞ ላይክ ሸር ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ ሁላችሁ። ይሄንን ይመስላል እንግዲህ ይሄ ሁላዩት፣ አሁን ታጭዶ ነው በጅዲ በዛም እያጨዱ ነው። ቆይ ያሳያችኋለሁኝ ይሄ ታይታጨድና እንደዚህ ይቆላላል። አሁን ይሄ እንትን ብሏል ተቆልሏል። ይሄ አሁን አዲስ አጭደውት ነው አልደረቅም? ደረቅ ሲል ነው የሚቆልሉት። አሁን ያንን ነው እየሰበሰቡ ነው። በዚህ መልኩ እንግዲህ ይሄ ነው የሀገራችን ኑሮ የግብርና ምን እየሰራ ነው አንተ? እህ ምን እየሰራህ ነው? ይኸው እንትን ወንዝም አለን። ይሄ ወንዙ እራሱ ይሄ አካባቢ እንኳን ሁልጊዜ በበጋም በክረምትም ለምለም ነው የወንዙ ጋር ስለሆነ

እዛ ድረስ አንድ ቀን ወስዶ ነበር። መለሰ፣ ታዲያ ወገኛ ወገኛ ነህ። ኧረ ይሄ ወንዝ እንዳይወስድሽ አንድ ቀን ወስዶ ነበር። እውነትህን ነው። እንዳልወድቅ ወላሂ ወስዶ ነበር። መቼ ወስዶ መቼ ወስዶት ነው እያለ እ ወደ ላይ ነው፣ ወደ ላይ የወሰደው። ወደዚህ ነው የወሰደው፣ ወደዛ ወደዚህ ቁልቁል። አይ ልክ ነው። ሹቅ ብ እንደሆነ ያልከው ብዬ ውሃ መቼም ሹቅ ባይወስድም ብዬ ነበረ። አንተ ግን አወክብኝ እና ይኸው፣ እላችሁ ይሄንን ይመስላል። አካባቢ በጣም ደስ ይላል። ይሄ ብዛም ዘንጋዴ አለ። ዘንጋዲያው ገብሱ የቀረ ነገር የለም፣ ይታያችኋል። እና ይኸውላችሁ እያጨዱ ነው። ጅጊ ጅጊ ይዘዋል። አይቺ አሁን ይሄን አጭደው ነው በላይ ይሁን እያጨዱ ነው። እንደዚህ ይሄ የከብት ርዝቅ ነው። ክረምት ስለሚመጣ ክረምት እንትን ይላል እና በዚህ መልኩ እያጨዱ ነው ይላችኋሉ። አዎ እዛው እንትን እያለኝ ነው፣ ገና አልሞላልኝም። አረን ሄዱላ ካሉ ገና አልሞላልኝም ብሎኛል። አሁን እኔ እንኳን አልሄድ ነው። በሉ እንግዲህ ያይዟችሁ። እሺ ምን ዘራስ በላችሁ አብሽሮ ዘር የለ ምን የለ በሉ የእናንተ ነገር ልብስ የጨርሱ አንቺዬ ጨርሶ ተበተበኝ እና ይሄንን ይመስላል። አያችሁት? አሁን ይሄ በጅጊ እያጨዱ ነው። እንደዚህ ነው፣ ጅጊ ይባላል። ጅጊ እንደ ነው በደቡብ ምናምን ይባላል። ብቻ ብዙ ነው ነገሩ። እንደዚህ እያረጉ ነው። ከብሳርም ሲያጭዱ አሁን ለምሳሌ ይሄ እንደዚህ ያለ አይደል? አገዳ ይሄንን ደግሞ እንደዚሁ ሲያጭዱ፣ አንድ ቀን ያንዱን፣ አንድ ቀን ያንዱን እያረጉ እየተባበሩ። በዚህ አይነት መልኩ ይሰራሉ። በቃ ደስ ይላል። እንደገና ድግስ ይደገሳል። የሚጠጡት የሚበሉት እዙ ይመጣል። ይመጣላችኋል እዚሁ እና እንግዲህ በዚህ መልኩ አጨዳ አሁን ጤፍ ይጀመራል። ደግሞ ጤፍ አጨዳ አሁን ድርቋቸውን እያጫጨዱ ነው። ጤፍ አጨዳ ይጀመራል። ደግሞ ይኸው ጤፉ ደርሷል። ማሻአላህ ዘንድሮ ጤፉ ምንም አይልም። አዝመራው ማዚያ ላይ ብቻ ማዚያ ላይ አዘላቸው ሜ ማዚያ ሳይጥል ቀርቶ ጤፉ የት ሲያምር አያቸው እና በዚህ መልኩ አይ እኔ እኮ ማጭድ ብትይዙ ወይ እኔም ልግባበት እንደ እያልኩ አዎ። እና አይስቱ እሁድ አሁን እንግዲህ ብዙ ብዙ ታጣለው። የገበሬ ኖሮ በጣም ያስቸግራል። ያኔ ልፋት አለ እንግልታት ያለው፣ ግን ጤና ናቸው። ታዲያ ይበላሉ፣ ይሰራሉ፣ በቃ ደስተኛ ናቸው። ደግሞ ስብሃን አላህ ወላሂ ምንም አይመስላቸውም፣ አይመስላችሁም። ዝናብ በሰዓቱ ከጣለላቸው፣ ፀሐይ በሰዓቱ ከወጣላቸው፣ በቃ አለቀ። ምንም በቃ ደስታቸው የእነሱ ከአየር እንትኑ ንብረት ጋር እንደው ከዚህ ከዚህ ጋር ነው እንጂ ሌላ ምንም ችግር የለባቸውም። ያው እንግዲህ በዚህ መልኩ ይህን ይመስላል። እና ይሄንን ይመስላል ካያችሁ እስኪ ይሄንን እንግዲህ በዚህ መልኩ አሁን ወደ ሰፈር እየደረስኩ ነው። አሁን ይሄ ገበሬው እንትን አልቆ አሁን ወደ ከተማው ነው ከዚህ በላይ እና ይሄን ይመስላል። በጣም ደስ ይላል አካባቢው። ማሻ አላህ ነው። እና በርቱ፣ ሁላችሁንም አመሰግናለሁ። ጀዛት አላ ኸይር ብያለሁ። ሸር ላይፍ፣ ሰብስክራይብ ማድረግ እንዳይረሳ። ይህ ሁሉ ይህን የመሰለ ሀገር እስኪ አበረታቶኝም ከዚህ የበለጠ ብዙ ምርጥ ምርጥ ከዚህ ማዶ ላይ አሁን ወዳ ከዛ በኋላ የአባቴ ሀገር ነው፣ ግን ምርጥ ምርጥ አካባቢ ነው፣ ደስ ይላል። በጣም አበረታቱኝ፣ አሳያችኋለሁ። እናንተም ደግሞ እኔን አገዝ አድርጉኝ፣ በሸር በላይክ ሰብ እስክራይብ ያረጋችሁ፣ በቃ ሌላ ከናንተ ምንም ነገር አይጠበቅም። እኔም ደግሞ ጥሩ ጥሩ ሀገራችሁን ኢትዮጵያን አሳያችኋለሁ። ቻው ባይ ባይ።